በአንድ ወቅት የነበረውን ኤጲስቆጶሳት የሕገ ወጥ ሲመት አቡነ አብርሃም እንዲህ ሲሉ በቤተ ክርስቲያን ሕግና ቀኖና ብቻ ሳንወሰን ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ በተገኙበት የተደረገውን ስምምነት ማዕከል አድርገን የተካሄደ ምርጫና ሲመት መሆኑ ነው። የቤተ ክርስቲያኒቱ ፈተና ተጀመረ እንጂ አልተጠናቀቀም። አቡነ ሳዊሮስ ተቃውሞ ገጠማቸው። ወንድማችን ቴዲ እንዲህ አለ። መምህር ታደሰ ወርቁ የልብ ታማሚን አልሳሱለትም፣ አልራሩለትም። ከምንም በላይ ከልጅነት እስከ ዕውቀቱ እስካሁኗ የእድሜው ጊዜ ድረስ በቅንነትና በታላቅ ተጋርዶ ስላገለገላት ቤተክርስቲያን ሲሉ ቂት እንኳን አላፈቀሩትም። ይልቁኑ ከመንግስት የተሰጣቸውን የፖለቲካና የዘር ዓላማ ለማስፈጸም የተደራጁ ሰዎች በጭካኔ ጥግ በሆነ ጭካኔ ብፁዕ አቡነ ቀውስጦስ አስቸኳይ መልእክት ልከዋል። ልጆች ሁላችሁም ይህን መልእክት የምትሰሙ በሃይማኖታችሁን እንዳሆናችሁ ጽኑ፣ እስከ መጨረሻ ድረስ ታገሉ። አቡነ ሳይሮስን የማልቀበልበት መንገድ ከአዳማ መልእክት ተላለፈ። ከዛሬ ሁለት ዓመት በፊት እዚህ አዳማ ላይ ሆኜ የሻሸመኔ ኦርቶዶክሲያኖች እንደተገደሉ ተደውሎ ተነገረን። ዛሬ ደግሞ እዚህ አዳማ ላይ ሆኜ አቡነ ሳይሮስ እንግዲህ የጠቅላላ ቤተ ክህነት ስራ አስኪያጅ ሆነው እንደተመረጡ ተነገረን። መንፈስ ቅዱስ የሾማቸው ነው ብዬ ለመቀበል ያዳግተኛል፣ አሉ። ነገሩን ወደ ዘር እየወሰዳችሁት ያላችሁት ገደል መግባት ትችላላችሁ። የተወዳችን ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ዛሬም እጅግ ጥብቅ የተባለ መረጃ ይዤ መጥቻለሁ። በቀጥታ ወደ መረጃችን እናምራለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ወላዲተ ቃል አምላክ አቅሯ የተማት ሰአሊ ተምረት በዛዊት ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማድረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንስአ እሙታን አሰሮ ለሴጣን ሰላም ኮነ። የክርስቶስ ሰላም እና ጸጋ ከሁላችሁ ጋር ይሁን። ዛሬም እጅግ ጥብቅ የተባለ መረጃ ይዤ መጥቻለሁ። በተለይ በቅዱስ ሲኖዶስ በ2017 በምልአተ ጉባኤ ውሳኔ መሰረት ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ተሹመዋል። ታዲያ እሳቸው መሾማቸውን ተከትሎ አንዳንድ ኦርቶዶክሳውያን የተቃውሞ ድምጻቸውን በተለይ አብዛኛዎቹ ማለት በምንችልበት ሁኔታ በብፁዕ አቡነ ሳዊሮስ በስራ አስኪያጅነት ቦታ ለሶስት ዓመታት መመረጣቸውን ተከትለው የተቃውሞ ድምጸቶችን ሲያሰሙ ነበረ። ይህንን የተመለከቱ መረጃዎችን ነው ማጋራላቸው። እንግዲህ በአቡነ ሳዊሮስ ቦታ አቡነ ጴጥሮስ ቦታ ላይ አቡነ ዲዮስቆሮስ የተሾሙ ሲሆን በአቡነ አብርሃም ቦታ ደግሞ እንደምናስታውሰው አቡነ ሳዊሮስ ተሹመዋል። 2015 ላይ የነበረውን መለስ ብለን እናስታውስ። በተለይ የህገወጥ ሲመት በጣም ገኖ በነበረበት ሰዓት ላይ እናስታውሳለን እንዴት አይነት ነገሮች ሲደመጡ እንደነበረ። ታዲያ በህገ ወጥ መንገድ ነው የሾም ነው ማለታቸው አይዘነጋም። ብፁ አባታችን ብፁ አቡነ አብርሃም በወቅቱ የነበረውን ጥቂት ነገር እስቲ መለስ ብዬ ላስታውሳችሁና ወደ ቀጣይ መረጃዎቻችን የምናመራ ይሆናል። ብፁ አቡነ አብርሃም ምን አሉ? እነዛ በህገ ወጥ መንገድ እንግዲህ ሰባት ለኦሮሚያ፣ ሁለት ለደቡብ ክልል በተሾሙበት ወቅት ማለት ነው። አሁኑን የኤጲስቆጶሳት ምርጫ እና ሲመት ልዩ የሚያደርገው በሁለት ሺ አስራ አምስት ዓመተ ምሕረት በወርሃ ጥር መከሩን ወይም መይመናንን ምክንያት በማድረግ በቋንቋ፣ በፖለቲካ፣ በዘር ተጠልፈን ለተፈጠረው ችግር በቤተ ክርስቲያን ሕግና ቀኖና ብቻ ሳንወሰን ክቡር ጠቅላይ ሚኒስትሩ ዶክተር አብይ አሕመድ በተገኙበት የተደረገውን ስምምነት ማዕከል አድርገን የተካሄደ ምርጫና ሲመት መሆኑ ነው። ከዚህም የተነሳ በህገ ቤተ ክርስቲያንና በቀኖና ቤተ ክርስቲያን ያልተለመደና እንግዳ ነገር ወይም ደራሽ በመሆኑ ሊቃውንቱ፣ ካህናቱ፣ ባጠቃላይ የቤተ ክርስቲያን ልጆች ለምን እንዴት ብሎ ከመጠየቅም አልፎ ጽፈዋል፣ ተችተዋል፣ ቅዱስ ሲኖዶሱንም ተማጽነዋል። ይሁን እንጂ ቅዱስ ሲኖዶስ የሊቃውንቱን ጩኸት፣ የሁሉንም ወገኖች ጥሪ በማቃለል ሳይሆን ችግሩ በተፈጠረ ጊዜ የሞት ሰለባ የሆኑ ካህናት፣ ምዕመናን፣ ወጣት፣ አዛውንት መከራና ሐዘን ከህሊናችን ሳይወጣ የታሰሩት፣ የተፈናቀሉት የድረሱልኝ ጥሪ በጀሯችን እያቃጨለ ከሥራ የተፈናቀሉት ተራብን፣ ተጠማን አቤቱታ ሳይቋረጥ፣ ስምምነትን ጥሰን በቀኖና ቤተ ክርስቲያን ብቻ ይሁን ብለን ብንወስን፣ ወደኋላ ተመልሰን ካህናቱን ምዕመናንን ለመከራ አሳልፈን ላለመስጠት ጳጳሳት ሆናችኋል ከተባሉ በኋላ በስምምነቱ መሰረት የዋለቁትን ልብሰ ጳጳሳት እንደገና ለብሰው እንዳይሰማሩ በአንድ ቅዱስ ሲኖዶስ በአንድ ቅዱስ ፓትርያርክ በመንበሩ ቀኖናን በቀኖና በማስተካከል ሲመተ ኤጲስቆጶሳት መፈጸም ችግሩን መፍታት አማራጭ የሌለው መፍትሄ ነው ብሎ ተቀብሎታል። ይህ ማለት ቅዱስ ሲኖዶሱ አልተከራከረም፣ አልተወያየም ማለት አይደለም። ይህም ሆኖ ውጤታማ መሆን ከተቻለ ተመስገን የሚያሰኝ ነው። ምክንያቱም የቤተ ክርስቲያኒቱ ፈተና ተጀመረ እንጂ አልተጠናቀቀም። እችኛዋን እንድትሰማት ስለምፈልግ ነው። የቤተ ክርስቲያን ፈተና ተጀመረ እንጂ አልተጠናቀቀም። ይህንን ያሉት ብፁ አባታችን ብፁ አቡነ አብርሃም በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ናቸው። ይህም ሁለት ሺ አስራ አምስት ላይ ነው በነበረው የህገ ወጥ የነበረ ህገ ወጡ በጣም ተቀሳቅሶ በነበረበት ሰዓት ወደ አስከስከዛ ውስጥ ዘጠኙ እንዲሾሙ፣ ሁለቱ ለደቡብ ሰባቱ ለኦሮሚያ ክልል እንዲሾሙ በተወሰነ ጊዜ የተናገሩት ንግግር ነው። አሁን በዚህኛው ከ ከሁለት አመት በኋላ በነበረው የቅዱስ ሲኖዶስ ምልዓተ ጉባኤ በብፁዕ አቡነ አብርሃም ቦታ ብፁዕ አቡነ ሳዊሮስ ተሹመዋል እና ብፁዕ አቡነ ሳዊሮስ ደግሞ የስራ አስኪያጅነቱን ቦታ ይዘዋል። እንደምናስታውሰው የህገወጡ ሲመት እንቅስቃሴ ሲካሄድ ከፊት የነበሩ እንደነበር አይዘነጋም። ታሪክ የሚያውቀው ሀቅ ነው። እንዳውም አንድ ወንድማችን እንዲህ ብሎ ያስታውሳል። ያን የነበሩን የአዳማውን እንቅስቃሴ ከዛሬ ሁለት ዓመት በፊት እዚህ አዳማ ላይ ሆኜ የሻሸመኔ ኦርቶዶክሲያኖች እንደተገደሉ ተደውሎ ተነገረን። ዛሬ ደግሞ እዚህ አዳማ ላይ ሆኜ አቡነ ሳዊሮስ እንግዲህ የጠቅላላ ቤተ ክህነት ስራ አስኪያጅ ሆነ እንደተመረጡ ተነገረን። በጣም የሚያሳፍር ተግባር ነው። እንግዲህ እነዛ ሻሸመኔ ላይ የተገደሉት ንጹሐን ተረስተው ዛሬ እንግዲህ እኛባት ተሾሟል ማለት ነው። እንግዲህ የሻሸመኔ ኦርቶዶክሲያኖች የሞቱባቸው ቤተሰቦቻቸው ምን ይሉ ይሆን? ዛሬ የሚያቤል ደም እየተጣራ ነው። ባካችሁ ኦርቶዶክሲያኖች ይሄን ቪዲዮ ኮፒ፣ ሊንክ፣ ሼር፣ ሪፖስት ምን አናርጉ ልል አይደለም። የመጡ ግን ምን ያህል እንደተኛን እንግዲህ መመልከት ይቻላል። ባካችሁ የራይለንም ባያበሰው መድኃኔዓለም የሁላችንንም ባያብሰው ተዋሕዶ ሃይማኖታችን የገጠማት መከራ በጣም በጣም እጅግ እጅግ እጅግ የሚባል ነገር ነው። እግዚአብሔር አምላክ ከዛ ሁሉ ነገር ያውጣል ለማለት ፈልጋለሁ። በቤተክርስቲያናችን ተስፋ እንድንቆርጥ እንግዲህ እየተደረገ ይገኛል ማለት ነው። በጣም ብዙ የሚያሳፍሩ ተግባሮችን እየተመለከትን እንገኛለን። ዛሬም እንግዲህ ማተባችን ያረግነው አንገታችን ላይ እስከሞት ድረስ እንታመናለን ማለት ነው። የተዋሕዶ ልጆች ይመስለንም ቤቱ ፍጹም የማይነጋ ተቆልፎ የሚቀር በሩ እንደተዘጋ እሱን ተስፋ አድርገህ ባመንክበት ጽና። ቀናለው እግዚአብሔር ያደርገሃል ቀና አቤቱ የሆነብንን አስብ። እንግዲህ በርካቶች ናቸው በአነት በጣም በብዙ ብዙሀን ናቸው የዚህ አቡነ ሳዊሮስን ስራ አስኪያጅ ሆኖ መመረጥ ሲቃወሙ የነበሩት እና ከእኛ መካከል እንግዲህ አንደኛ ወንድማችን ቴሪ ነው እንዲህ ይለናል። መምህር ታደሰ ወርቁ የልብ ታማሚ ነው። አልሳሱለትም፣ አልራሩለትም። ከምንም በላይ ከልጅነት እስከ እውቀቱ እስከ አሁኗ የእድሜው ጊዜ ድረስ በቅንነትና በታላቅ ተጋርዶ ስላገለግላት ቤተ ክርስቲያን ሲሉ ጥቂት እንኳን አላፈቀሩትም። ይልቁኑ ከመንግስት የተሰጣቸውን የፖለቲካና የዘር ዓላማ ለማስፈጸም የተደራጁ ሰዎች በጭካኔ ጥግ በሆነ ጭካኔ ሁከትና ብጥብጥ በመፍጠር ብለው ታላቁ ታዴን ወስደው አሳስረውታል። እንፍታ ቢል እንኳ አሳሪው አካል በፍጹም አትፍቱ ብሎ አሳሳሪው አካል መመሪያ ሰጥቷል። በጣም እጅግ በጣም ነው የሚያሳፍረው። ቅድስት ቤተክርስቲያናችን ከመቼውም ጊዜ በላይ የተለየ ፈተና ውስጥ የገባችበት ጊዜ ቢኖር አሁን ነው። ነገሩን ወደ ዘር እየወሰዳችሁት ያላችሁት ገደል መግባት ትችላላችሁ። አሁንም ደግሜ እነግራችኋለሁ። በየትኛውም ቦታ ባገኛቸው እኔ ትላንትና እንደነበረ ሀሳቢ ነው፣ አሁንም ሀሳቢ። መስቀል ከእጃቸው ላይ ብይዙ ከሳቸው አልባረክም። እውነትና እውነት ነገር ነው የምነግራቸው። አሁንም ቢሆን ማለት ነው አንረሳውም ትላንትና እህት ወንድሞቻችን እንዴት ደማቸው ፈሶ እንደዛ ድራማ እንደተሰራብን አነሳው፣ በራሳችን አባቶች ማለት ነው። ትላንትና ለዛ ነገር ዋና ቁልፍ የነበረ ሰው ዛሬ ላይ አምጥቶ መንፈስ ቅዱስ ነውና የሾመው ብለን እንቀበል። እኔ በበኩሌ ሲኖዶሱ በመንፈስ ቅዱስ ተመርቶ ይህንን ሰው በዚህ ቦታ ላይ ሾመው ብዬ ያላስብ አላምንም። የፈለገ ነገር እንደወደዳችሁ እንደፈቀዳችሁ ማየትም መመልከትም ትችላላችሁ። የቅጣት ጊዜ ስላለን ያንን የቅጣት ጊዜ በእንደዚህ ልክ ሹመት እየተሰጠ ዋጋችንን እያገኘ ይህም ስለ ኃጢአታችን ብዛት ማለት ነው። ስለዚህ እናንተ ወደዳችሁም አልወደዳችሁም ተቀበላችሁም አልተቀበላችሁም በመንፈስ ቅዱስ ተቃኝቶ ነው ይሄ ሹመት የተሰጠው። እሱን ድራማ ተዉት። አለ የምናውቀው ነው። ከዚህ በፊት ስንት አይነት ድራማ ተሰርቶ ምእመናን እንደተሸወደ ማለት ነው። ስለዚህ አሁንም ደግሜ ይላቸዋለሁ እሳቸው ቤትም ሊገኙ ይችላሉ፣ ቤትም ሊሆኑ ይችላሉ። አሁንም ከእሳቸው እጅ መስቀል የሚባለው ነገር ዋጋ የተከፈለበትን መስቀል ከእሳቸው እጅ አሁን ቢሆን ደለልነግራችሁ ቅዱስ ዳዊት በመዝሙር 136 ላይ ኢየሩሳሌም ሆይ ብረሳሽ፣ ቀኜ ትርሳኝ፣ ባላስብሽ፣ ምላሴ ከጉሮሮ ይጣጋ ብዘነጋሽ ምላሴ ከትናጋዬ ትጣበቅ በማለት ጽፏል። እና ዛሬ ቤተክርስቲያን ያለችበት ነገር ትንሽ ይከብዳል። እውነት ለመናገር በብዙ ዘርፍ ማለት ነው በጣም ፈተና አለ። ከተለያዩ ቦታዎች የተቃውሞ ድምጾች እንደተሰሙ ነው። አሁንም ድጋሚ ጠባቂ የተኛ ማያንቀላፋም ስትል እህታችን እንዲህ ትላለች። የብፁነታቸው ቅድስት ቡራኬ በሁላችንም ላይ ይደር። እሳቸውን የማመሰግንበት ምንም ቃል የለኝም። በእውነት ግን የምችለውን ያህል በእውነት ላመሰግናቸው ወዳለሁኝ ቤተክርስቲያን በችግሯ ጊዜ በፈተናዋ ጊዜ ምዕመኑ ግራ በተጋባ ጊዜ ዘረኝነት ቤተክርስቲያናችን ውስጥ ዘልቆ ገብቶ ከክርስቶስ መንገድ የዘረኝነት መንገድን የመረጡ አፍቅሮ ነ የጭንቅላታቸውን ያዞራቸው ብዙ አባቶች ባሉበት ቦታ ላይ ሆነው ወደዛም ወደዚህም ሳይወላውሉ፣ ቀጥተኛውን መንገድ ብቻ እየተከተሉ ያ ማለትም የክርስቶስን ቀጥተኛ መንገድ ምንም አይነት ገንዘብ ሳያታልላቸው ምንም አይነት ዘረኝነት ወደዛ ወደዚህ ሳያዞራቸው ሲያደርጉልን ለነበረው ለኖላዊነቶ እጅግ በጣም አድርገን እናመሰግኖታለን። ብፁ አቡነ አብርሃም ማለት ነው። በእውነት እንዲህ አይነት አባት በዚህ ጊዜ ማግኘት እጅግ በጣም ከባድ ነው። አንገባቸውም፣ እኛ በእውነት አንገባቸውም። እኛ በዘረኝነት የበሰበስ ነው። እኛ የክርስቶስን መንገድ ለዘራችን ስንል የተው ነው። አንገባቸውም ለብፁ አቡነ አብርሃም በእውነት ጽድት ንጽት ያሉ አባት ናቸው ብፁዕ አቡነ አብርሃም ማለት ነው። እና ስለነበረው የአስተዳደር ጊዜ ስለ አባትነቶ፣ ስለ መልካም እረኝነቶ እግዚአብሔር አምላክ ከዚህ በላይ እድሜና ጸጋውን አብዝቶ ይስጥልን። እጅግ በጣም አድርጌ አመሰግኑት አለሁኝ ማለት ነው። ሌላው ማወቅ ያለብን ነገር ቤተ ክርስቲያን ላይ ከዚህ በፊት ብዙ ፈተናዎች ብዙ ብዙ ብዙ ነገሮች ደርሰዋል። ምናልባት ታሪክማ የምታነቡ ልጆች በደንብ ታቆት ይሆናል። ስለ ደርቡሾች ስለ ዮዲት ጉዲት ስለ አህመድ ግራኝ እና ሌሎችም በቤተ ክርስቲያን ላይ በየጊዜያቱና በየዘመናቱ ስለተነሱ ጠላቶች እያንዳንዳችን ኦርቶዶክሳዊያን ጠንቅቀን ልናውቅ ይገባል ማለት ነው። አሁን ካለችበት ፈተና በላይ ቤተ ክርስቲያን ገብታ ታውቃለች። ቤተ ክርስቲያን ከዚህ በላይ ፈተናዎችን አይታለች። ከዚህ በላይ ፈተናዎች ውስጥ ገብታ ታውቃለች። ነገር ግን እስካሁን ድረስ ቤተ ክርስቲያን ጸንታ አለች። ጸንታ ያለችው ራሷ ክርስቶስ ስለሆነ ነው። የመሰረታት ክርስቶስ በደሙ ስለሆነ ቤተ ክርስቲያን የገሃነም ደጆች አይችሏትም ተብሎላታል በቅዱስ ቃሉ ማለት ነው። ስለዚህ እኔ ናት ያለ መጥቼ እዚ ጋ የማንም ወሮ በላና ዘረኛ ቤተ ክርስቲያንን ላስተዳድር ብሎ ወንበር ላይ ስለተቀመጠ እኔ መጥቼ ስለ ጮኩኝ ወይም ሌላ ቲክቶከር መተን እዚጋ እንደዚህ ሆነ እኮ ቅዱስ ሲኖዶስ ይህንን እንደዚህ ያደረገ ምናምን ስላለን የምንለውጠው አንዳችም ነገር የለም። መጀመሪያ እርስ በርስ እንዋደድ፣ መጀመሪያ እርስ በርስ እንግባባ። ከቤተ ክርስቲያን የምንዘርፈውን ገንዘብ እናቁም። መጀመሪያ ቤተ ክርስቲያን አሰራለሁኝ ወይ ደግሞ አንድ ማስታወቂያ ሰራው እያልን ከየቤተ ክርስቲያኑ የምንሰበስበውን እግዚአብሔርን መቅደስ አሰሩ የተባለበትን ገንዘብ በኮሚሽንም በምንም የምንቀበል ሰዎች መጀመሪያ ይሄንን እናቁም። ከዛ በኋላ የቤተ ክርስቲያን ፈተናዋ ያቆማል ማለት ነው። የአንዳንዱ ቤተ ክርስቲያን ላይ እየመጣ ያለው ፈተና የእኛ የኃጢአታችን ውጤት ነው። እኛንን ዋናዎቹ። ስለዚህ አሁን የመጣብንን እሳት መመለስ የምንችለው በመጾም በመጸለይ፣ በመስገድ ነው እና እባካችሁ ውድ ኦርቶዶክሳዊያን አሁን የተፈጠረው ነገር ቤተ ክርስቲያናችን ላይ ከዚህ በፊት ከነበሩት ነገሮች ሁሉ አይብስም እና አሁን ላይ ያለው ነገር እንዲስተካከልልን፣ ነገሮች በማረ መልኩ እንዲሄዱልን፣ ቤተ ክርስቲያናችን ከዘረኝነት ከምን ከምን የጸዱ አባቶች እንዲያስተዳድሩልን የምትፈልጉ ከሆነ ሁላችንም በጸሎት መበርታት አለብን ብዬ አስባለሁኝ ማለት ነው እግዚአብሔር አምላክ ቅድስት ቤተክርስቲያናችንን ከገባችበት ፈተና ይጠብቅልን። ጠባቂዋም እሱ ነው። እኛ እዚህ ጋር መተን ሚዲያ ላይ ስለ ጮሆን ምንም የምናመጣው የምንቀይረው ነገር የለም ለማለት ወዳለሁኝ። እግዚአብሔር አምላክ ሁላችሁንም ያክብርልኝ። አመሰግናለሁ። እንግዲህ ቤተክርስቲያንን የሚጠብቀው እግዚአብሔር ነው። እኛ ምንም የምናደርገው ነገር የለም። በጸሎት በመቆም ስለ እውነት መቆም ነው። አንድ አባታችን ቤተክህነት ገብተው እየፈተፈቱ ነው ሲሉ የተናገሩትን አንድ ነገር ላስደምጣቸው። እኛ መጀመሪያ ንጹህ መሆን አለብን። እኛ መጀመሪያ ለእግዚአብሔር የቀረብን መሆን አለብን። እኛ ከእግዚአብሔር ጋር የተዋህድ መሆን አለብን። አንድ አባታችን ያስተላለፉትን መልእክት ላስደምጣቸው። ዛሬ እኮ እንዲህ ናቸው መሪዎች፣ እነሱ ከፍ ብሎ ተቀምጠው ፓትርያርኩን ታች፣ ሊቀ ጳጳሱን ታች፣ ካህኑን ታች፣ እርሱ ከላይ ሆኖ ከመንግስት ስልጣን ከንጉሥ ስልጣን የማን ስልጣን ይበልጣል? የካህን ስልጣን ስልጣኑን የጨበጥነው እኛ ካህናትን ብናውቀው እንደማናውቅ ሆናናል። አሁን እኮ የዓለም መሪዎች ቤተ ክህነት ውስጥ እየገቡ እየፈተፈቱ ነው። ይችላል አይችሉም። ዛሬ እኮ ቤተ ክርስቲያን እንዲህ የሆነች ምን አቅማለ ምን እናደርጋለ ጊዜ ሆነ እያለማለ። አለም እንዲህ ናት። ባሪያ ላድርጋችሁ ትላለች። አመፀኞች ባሪያ አድርገን እንግዛችሁ ነው። ዛሬም በዓለም ላይ ብዙ ፈርዖኖች አሉ። በቃ ከፍ ከፍ እንዳለን እንደነነገስን እንኖራለን ብለው ታላላቅ ቤተ መንግስት የሚያሰሩ ነገር ግን አይኖሩበት። ዛሬ ከፍ ከፍ ብለው የሚታበዩ ካሉ አደራችሁ ተስፋ እንዳትቆርጡ። እነሱ ይወድቃሉ፣ እናንተ ትነሳላችሁ። ዮዲት ጉዲት አንድ ሰሞን ከፍ ከፍ ብላ ነበር። ዮዲት አለች። አሁን ግራኝ መሐመድ አለ። አሁን ቤተ ክርስቲያንስ ካህናትስ፣ ምእመናንስ እንዲህ ነው። እውነቱን እውነት ሀሰቱን ሀሰት ማለት ያስፈልጋል። እውነትና ትክክለኛውን አስተምሮና መልእክት ነው አባታችን ያስተላለፉት። ቤተ ክርስቲያንን የሚዋጓት በነገራችን ላይ ያልፋሉ። ቤተ ክርስቲያን ግን ጸጥታ ትኖራለች። በዓለም ታሪክ እነ ዲዮቅልጥያኖስን ብናነሳ ከ47 ሚሊየን ያላነሱ ክርስቲያኖችን ጨፍጭፎ ገለዋል። እነ ኔሮ፣ እነ ትራጃ፣ እነ ዳኪዮስ፣ ዶሚነስ ጳውሎስ ሳምሳጢን የሚባሉ በጣም በርካቶቹ ትራጃንን ጨምሮ ማለት ነው ቤተክርስቲያንን ዋጋ አስከፍሏታል። በሀገራችን ኢትዮጵያም እንኳን ብናነሳ እነ መሀመድ ግራኝና የወዲት ጉዲት ለአርባ ሁለት አመታት እነ ማመድ ግራኝ አስራ ሰባት አመታት ከዛ አጼ ሲሺኖስ የነበሩበት ዘመነ ንግስና እናስታውሳለን። ቤተ ክርስቲያን ዋጋ ከፍላለች፣ አለፉ። ቤተ ክርስቲያን ግን ዛሬ አለች። ብፁ አባታችን ብፁ አቡነ ቀውስጦስ አረጋዊ አባታችን ልጆቼ ይህንን ስሙኝ መልእክትን አዳርሶ ይቺን ቤተ ክርስቲያን ጠብቋት ይላሉ። እናንመጣቸው ልጆች ሁላችሁም ይሄንን መልእክት የምትሰሙ፣ በሃይማኖታችሁ እንዳሆናችሁ ጽኑ እስከ መጨረሻ ድረስ ታገሉ። አባታችን ወዴት ሄዱ? ምናልባት ለአንዳንዶች የሸሸ ይመስላቸኋል። ምን እሸሻለሁ? ወዴት? ዛሬም ለቤተ ክርስቲያን የመከራ ምርኮኛ ነኝ። ወደኋላ ልም የኦርቶዶክስ ተዋህዶ ሃይማኖት ወይም ቤተ ክርስቲያን አትደመሰስም። የእናቴን እንጀራ እኮ አጣጥም ያልቀበስኩ እንግዲህ ቤተ ክርስቲያን ቁራሽ ታያደኩት እኔ የብፁ አባታችን በረከት በወላችን ትደር በእንባ የሚያወሩ ታላቁ ዋርካችን አረጋዊ አባት ብፁ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገር ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ናቸው። የመከሯ ምርኮኛ ነኝ አሉ። የዚህ ቤተ ክርስቲያን የመጣባትን መከራ እናት አባቶቻችን ስላሉ በጸሎት እየተማጸኑን እየጸለዩልን ይጠብቁልናል። እኛ ወጣቶች ብቻ ነው ማህበራዊ ሚዲያ ላይ ያለን። ብቻለን እናት አባቶች፣ ሕጻናት፣ ሁላችንም ነጋዴዎችን ጨምሮ ተማሪዎች፣ ብቻለን ለቤተ ክርስቲያን ድምጽ እንሆናል። እግዚአብሔር ቤት ለቤተ ክርስቲያን በጎን ቀን ያመጣል፣ ይጠብቃታለን። በዚህ እናምናለን። እርግጥ ነው መከራዎች ይመጣሉ፣ ፈተናዎች ቀላል የሚባሉ አይደሉም። ግን ይሁን ያልፋል፣ እግዚአብሔር ያለ ይሆናል። በአዳማ በተመረቀው ምርቃት ላይ ብጹዕ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ብጹዕ አቡነ ዲዮስቆሮስና ብጹዕ አቡነ ሳዊሮስን እንዲህ እያሉ ሲያመኳሿቸው ነበር። እንካተልና እንመለሳለን የሚሉ ሁለቱም አባቶቻችን ቤተ ክርስቲያኗን ያሻገራሉ፣ ፈተናን ሁሉ ያልፋሉ፣ ያሳልፋሉ በማለት

ከጀመርነው በድንሞ ቅደመ አድርገን አመስግነን። ስለዚህ እንደምታውቁ ዘገባዎች እየቀደሙ ውሳኔዎች እና መመሪያዎች ወደኋላ እየቀሩ አንዳንድ ምክንያት እንዳለ ታውቃላችሁ። ስለዚህ የምስራች የሚባለው በቅዱስ ፓትርያርኩ በብራቱ ጉባኤ ሲነገር ቢቀር ጥሩ ነው። አሁን አይፋለስ ነው ተፋልሶ የለው። ስለዚህ ሁለቱም አባቶቻችን ቤተክርስቲያንዋን ያሻገራሉ፣ ፈተናን ሁሉ ያለፋሉ ያሳልፋሉ በማለት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን

ብለን እናገራለን በማለት ነው ብፁዕ አቡነ ጎርጎሪዎስ ናቸው የብፁዓን አባቶችን መሾም ተከትሎ የተናገሩት። ወደ መጨረሻ መረጃዎቻችን እናምራ። በመጨረሻ መረጃችን የምንመለከተው አብይ ጉዳይ የመምህር ጳውሎስን መልእክት ይሆናል። መምህር ጳውሎስ ደስ የሚያሰኘውን መልእክት እንዲህ ያስተላልፋሉ። ያስቀምጠውን የማይረሳ ጌታ ከአንቺ ጋራ ነው። በኑሮ አዘቅት ውስጥ ወድቀሽ ይሆናል። በጭንቀት ታፈነሽ ይሆናል። ዙሪያው ገደሎ ነብሽ ይሆናል። ሁሉም ቤት ግን ጩኸት አለ። ሁሉም ቤት ግን ጭንቀት አለ። ሁሉም ሰው ጥያቄ ያለው እግዚአብሔር፣ በዚህ ፈተና ውስጥ ግን አሻግሮ የምትተርኪበት ቀን ይሰጥሻል። ስሙ የተመሰገነ ይሁን። ብዙ ጥያቄዎች አሉ። ጓዳ በብዙ ጥያቄ የተሞላ ነው። መኝታ ሰላም አቶ ሊሆን ይችላል። ማዕድህን በፍርሃት የተሞላ ይሆናል። የሥራ ቦታም ላይ በብዙ ፍርሃትና ጭንቀት አለ። ሰማዩ ድፍን ብሎብሃል። ምናልባትም ምድር አስጨናቂ ሆናብሃለች። ዙሪያው ገደል ሆኗል እግዚአብሔር ግን ካንተ ጋራ ነው የትም ብትወርቅ ለእግዚአብሔር ምድር በምላ ዓለምን ወኩሎ ሁሉ ሙሉ የነብሩ ውስቴታ ዳዊት እግዚአብሔር ምድርና ሞላዋ የእርሱ ናት። ዓለምና በውስጡ ያለው ሁሉ ስትታሰር ካንተ ጋራ ነው ዮናስ በአሳ አንበሪ ሆድ ውስጥ ተኝቶ ማን ከሱ ጋራ ነበረ እግዚአብሔር የትም ኑር እግዚአብሔር ካንተ ጋር ይሆናል ያለ በእስር ቤት ያለው ጠጅ አሳላፊና እንጀራም ያቀርበው መሶብ ተሸክሞ የሚያቀርበው ሰው ህልማዩ እስር ቤት ውስጥ ታስረው ሚፈታልን አጣን አሉት። ህልም የሚፈታ ከእግዚአብሔር የተሰጠው ነው። ንገሩኝ አላቸው። እኔ ዕብራዊ ነኝ፣ እስራኤላዊ የያዕቆብ ልጅ፣ ከወንድሞቼ ተገፍቼ የመጣው እናት አባቴ ሌለኝ፣ ባይተዋር እናቴ ታናሽ ወንድሜን ስትወልድ የሞተች በእንጀራ እናቴ ያደግኩ አባቴ እጅግ ይወደኝ የነበረ የኔን ነገር ሰምቶ በሕይወት ይኖር ይሆን እንደሚወደኝ አውቃለሁ። ስለዚህ አባቴ ምናልባት በፍቅር ብዛት ያለቅሳል አይኖቹም ይጠፋሉ፣ ይሞታል። አባቴ ሚናፍቀኝ ምስኪነኝ፣ ምስኪን ነኝ ማንም የለኝ። ምንም ሳላጠፋት አስር ያለው አለ። ለእስር የዳረገው የጲጥፋራ ሚስት አብሬ ካልወደኩ ብላው ነው እምቢ ስላለ። ኃጢአትን እምቢ ስላላችሁ ትገፋላችሁ። የሚናከሰውን ዓለም ስላልተባበረች ኦርቶዶክስ ትገፋለች። ቅርጽ ያላት ሃይማኖት ናት። እዚህ ማንም መጥቶ ማውራት አይችልም። እዚህ ዝም ብሎ መቅደስ ውስጥ መግባት አይችልም። ሥርዓቱ የሰማይ ሥርዓት ነው በምድር ያለው ስለዚህ ለመግባት ራስን ማዘጋጀት ያስፈልጋል። በዚህ ምክንያት ከውጭ ያሉ ብዙ ሰዎች ውስጥ ስለማይገቡ ይሰድቧታል። ነገር ግን በሩ ለነሱ አልተዘጋም ምእመን ሆኖ መኖር ይችላሉ። ነገር ግን የሚፈልጉት ሌላ ስለሆነ ቤቱ አይመችም። በዚህ ምክንያት ምራቁን የሚተፋብን፣ ጥርሱን የሚያፋጭብን፣ አፉን የሚያላቅቅብን ብዙ ነው። ተሻግረን ግን እንኖራለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የሚሰድቡን ስድብ በእኛ ላይ ያርፋል ነገር ግን ሳይጎዳን ያልፋል። ማን ስላለ ከኛ ጋር? የመቅደሷ ጉልላት ክርስቶስ ነው። እውነት ለመናገር ክርስቶስን በትክክል የምትገልጥ እንደ ኦርቶዶክስ ያለች የክርስቲያን ሃይማኖት የለችም። እነሱም ያውቁታል እኮ ሌሎችም ያውቁታል። ነገር ግን እነሱ ፍላጎታቸው ሌላ ነው። እዚህ ቤት ውስጥ አንድ የስልምና እምነት ተከታይ ተመልሻለሁ ብሎ ቢመጣ እዛ ባለው የአምልኮ ልብስ መቆም ይችላል? ንገሩኝ እንጂ አይችልም፣ አይችልም። አያችሁ ከዚህ ቤት ከወጡ በኋላ ቤቱን ከጠሉት በኋላ ልክ አይደለም ይሄ ቤት ካሉ በኋላ ልብሱን መልበስ ለምን አስፈለገ? ቢዝነስ። ማን ናቸው? አያችሁ፣ ሃይማኖታዊ ፐርሰናሊቲ የላቸው ቁመናቸው የተዛነፈ ነው። ሳንቲም ሳንቲም ነው የሚሸጡት። እለ ከርሶሙ ያመልኩ ወእለ ሄሉ ዘውስተ ምድር ወክብሮሙ ሀሳሮሙ እለ ዳሪቶ ሙሉ እርትምና ይላችኋል ቅዱስ ጳውሎስ ዘከመ እሙንቱ ጸላይቱ ለመስከረ ክርስቶስ ነው። የክርስቶስ መስቀል ጠላቶቹ ነው አይደለ እስመ ብዙሃን እለ የሐውሩ ዘከመ እነግረክሙ ዘልፈ ወይእዜኒ ጋደ እነግረክሙ፣ እንደ ከዚህ በፊቱ ደጋግሜ እንደነገርኳችሁ አሁንም እነግራቸዋለሁ፣ አለ ቅዱስ ጳውሎስ። የመስቀሉ ጠላቶች ይበዛሉ። ቆብና ቀሚስ አጥልቀው አውልቀው ከወጡ በኋላ ለቀረፃ ብለው ይለብሱታል፣ ለንግድ ብለው ይለብሱታል። ለሃይማኖት የሚለበሰውን ለገንዘብ ይለብሱታል። ለሃይማኖት የተያዘውን መስቀል ለንግድ ይጨብጡታል። ጨብጠውት ይሰድቡታል። ዘከመ ሙንቱ ፀላይቱ ለመስቀለ ክርስቶስ የመስቀሉ ጠላቶች ናቸው። መጨረሻቸው ጥፋት ነው። እግዚአብሔር መጨረሻችንን ያበጅልን። ገሃነም አፏን ከፍታ የምጠበቃቸው ሰዎች በስተዋል። ከእነሱ ጋር አትተባበሩ። ለጊዜው ሊያምሩ ይችላሉ። በአመፅና በግብ ስራ የረከሱ መንፈሳቸው ከእግዚአብሔር እቅፍ በመለየት ያደፉ ሰዎች ምድራዊ ኑሯቸው ለጊዜው ነው የሚያስቀናው፣ ግን ያልፋሉ። እስመ ከመሳይ ፍጡ ነው የየብሱ ነው እንደ ሳር ፈጥነው ይደርቃሉ ነው። እግዚአብሔር ከመድረቅ ይሰውረን ሁላችንንም። ለጊዜው ነው ያማሩት። የያዕቆብ ልጆች ለአባታቸው ነክረው ላኩለት ወደ መቃብር እያለቀስ እሄዳለሁ፣ ልጄን አውሬ በልቶብኛል አለ። ግን የበሉት እነሱ ናቸው። አያችሁ፣ ዛሬም ክርስቶስን የምንበላው እኛ ነን። ኃጢአተኞቹ የሰቀልነውም እኛ ነን። በመብላታችን መድኃኒት ይሆነናል። ስሙ የተመሰገነ ይሁን፣ ሩሩ አባት መድኃኒተ ዓለም ክርስቶስ። ከዚህ ሁሉ ከሆነ በኋላ እስር ቤት ውስጥ ሆኖ ቁጭ ብሎ ነበረ። ታማኝ ስለሆነ ቀድማ ባሏ ፊት አልቅሳ ወደ እስር ቤት አስወረወረች የፈርዖን ጃንደረባ ቤት አገልጋዮቹ ህልማዩ ሚፈታልን አጣናሉ። ምን ምን አያችሁ? አይ እኔ እንጀራ በዛው ወይንም እንጀራ የሚያቀርበው ሰው መሶብ ይዤ ነበረ። በንጉሱ ፊት ድሮ እንደምሰራው መሶቡን ይዤ ቆምኩ። መጀመሪያ የጠጅ አሳላፊው ተናገረ። እኔ ጠጅ አሳላፊ ነበርኩኝ። በንጉሱ ጽዋ ልክ እንደ ድሮ ተመልሼ ቆሜ ስቀዳ በህልም አየሁ አለ። አንተ ዕድለኛ ነህ ትሄዳለህ። በንጉሱ ጽዋ ላይ እንደገና ትቀዳለህ። ይቅርታ ተደርጎልህ ትገባለህ። በአህዛብ መሪነት እስር ቤት የገባ ሰው ተመልሶ ክብሩን ማግኘት አይገኝም። ከብዙ አንድ ነው የሚገኘው። ባለ ታሪክ ነው ይሄ ሰው። የተወዳቸው የቤት ሰዎቻችን፣ የዛሬ መረጃዎቻችን ይህን ይመስላሉ። መረጃውን እንግዲህ በእንዲህ ባለ መልኩ ለእናንተ አቅርበናል። ሀሳብና ሴቶቻችሁን በነጻነት አስቀምጡልን እያልን እንሰራበታለን የአሮስን ሰብስክራይብ አድርጎ መቶ ሺህ እየደረስን ስለሆነ ክብር ምስጋና ያለ አብ፣ ክብር ምስጋና ያለ ወልድ፣ ክብር ምስጋና ያለ መንፈስ ቅዱስ አንድ አምላክ አሜን።